ማንንም ሀብል አልወሰድኩም፣ ምክንያቱም ሌባ አይደለሁም። እናንተ ግን ሆን ብላችሁ ሌባ ለማስባል ነበረ። ፈጣሪ ግን ዋናቴን አይቶ የእናንተን ክፋት በዓይን ያሳየኝ። ሀብሉን ከዚህ አውጥቼ ክፍልሽ ያለው ኮሜዲና ውስጥ አስቀምጪ ሄድሻለሁ። አሁን ስኔ ስልችት ያለኝ በየሄድኩበት የሚከተለኝ የእናትና የልጅ ሴራ ነው። እዚህ ሆናችሁ ነው እንዴ? ምን እየተካሄደ ነው እዚህ? ለዚች ገረድ ብለን በጥፊ መታኝ። በመጨረሻ እንደዚህ አይነት አሳፋሪ ቤተሰብ በማፍራቴ በጣም አስናል። አልገባኝም። ቆይ ምን ተፈጥሮ ነው? ጠይቃት ጠይቃት። ችጉር አዳት እስኪ ንገረኝ፣ አንተና ወይስ እኛ ነው የምናሳፍረው? አንቺ አሽ ትግሻሉ ባልዘጋ ምን ልታደርገኝ ነው? እኔንም እንደ ልጅ ልትመታኝ ነው? አርፈሽ ካልተቀመጥሽ እጠፈጥፍሽ። አረ እባካችሁ እንግዳዋ ኮ ሳሎን ነው ያለችው። ቢያንስ እንኳን ለእኔ ክብር አትሰጥኝም እንዴ? የእኔ ልጅ አንተ እንግዳዋ ሂድ፣ እኛ እንመጣለን። እንደዚህ ምስቅልቅላችሁ ወቶ ነው የምትመጡት? አቦ አንተ ደግሞ እንመጣለን አልኩህ። አልገባኝም። ቆይ እዚህ ምንድን ነው የተፈጠረው ነገር? ይቺ ማትረባለች የልጄን ሀብል ሰርቃ ሲነቀበት ኮሜዲ ነው እሱ አስቀመጥኩት ትለኛለች። መቼም ስለ ኑሐሚን አይደለም አይደል እያወራሻለሽ? እዚህ ቤት ውስጥ ከሷ ሌላ አጭበርባሪና ሌባ የለም። ደግሞ እኮ አያፍርም፣ እችን ለልጄ የሚስት አድርጎ ያመጣልኛል። ለማንኛውም ዋናው አመራትሽ መጣ፣ ሳሎን ቁጭ ብላ እየጠበቀችሽ ነው። ጨዋ ሴት አግብቼ እንዳመጣላችሁ እንደምትፈልጉ ሁሉ እናንተም ጨዋ ነታችሁ እንድታሳዩልኝ እንፈልጋለሁ። በጣም ይቅርታ፣ ፕሮግራምን አበላሸው አይደል? በፍጹም። ለአንቺ ጥፋት እንዳልሆን አውቃለሁ እረዳሻለሁ። ሁሉም ስራ የማየ ነው። ግን እባክሽ አንድ ነገር ብቻ አለ። ምንችል ከዚህ በላይ እዚህ ቤት ቆይተሽ ባትሰቃይ ደስ ይለኛል። እኔ ባይ መጨረሻ አሉ እንጂ መቆየት አልፈልግም። በቃ ሁሉም ተሰብስቧል አይደል ቀራር ልብስሽን አትቀይርም? ለእኔ እስኪ እሺ፣ እቀይራለሁ። ታዲያ ልብስሽን ከቀየርሽ በኋላ በዚች ቆንጆ ፊትሽ ላይ ትንሽ ፈገግታ ትጨምሪበት አልሻለሁ። ጥፍጥፍንሽ ምናምን ስትለኝ አል ነበር። እን እሱ እኮ ጥፍጥፍንሽ ግን በጣም አልተጠፍጥፍሽም። እንደሱ ማለት ነው። የሁሉም ነገር በጣም አመሰግናለሁ። እውነት ግን አንተ በወጣበት ማህፀን ነው ያችርጉም የወጣችሁ? ለነገሩ ነገሩ ማህፀኑስ ነው ቆንጆ። ጥዬሽ ጠፋ። ምነው? ቆይ ውስጥ የተፈጠረ ነገር አለ? አይ ሰላም ነው፣ ምንም የለም። አይ ስትመላለስ ጊዜ የኔ ፍቅር ምንም ነገር የለም። አንቺ ግን ደህና ነሽ? የተጨናነሽ ትመስያለሽ። ደህና ነኝ፣ ግን ፍርሃቴ ድጋሚ ሳያንሰራራብኝ አይቀርም። የኔ ውድ በጣም አምሮብሻል፣ ዝንጥ ብለሻል። በቃ ፏብሽ። ለማንኛውም እንግዳችንን እንሸኝና እኔ እናንተ በኋላ በስራ ሆነ አሁን ተረጋግተን መንሳለሁ። ምንድን ነው እስኪ

የእውነት ነው የምላችሁ። ትህትና ስጋ ልብስ ያየሁት ዝችት ላይ እንግዳችን፣ ዛሬ በመካከላችን ስለተገኘሽ በጣም ደስ ብሎናል። አመሰግናለሁ። ዝኑ አንቺ እኮ ለሰራተኞቹ ረፍት ባሰጭ ኮች ልጅ እንደዚያ ብቻሆን ተሰቃዩ ነበር። በሉ ያዙ፣ ሁሉም ተዘጋጅቷል እኮ ምን የሚተጣልቅ ነ ያለውን ነገር ትንበልና ምግብ ውስጥ ከሚቀርብ እሺ ሰላም ኦክስጅኔ፣ ምን እየሰራ ነው? ቆይ እንዴት ነው እዚህ የገባኸው? ሳላየሽ እንደማሉ ያለ አንቺ ተነጥዬ መኖር እንደማልችል እኮ ነገረሽ ነው። በቃ በየቦታው እኔን አበሳጭቶ ለመግደል የማይጥር ሰው የለም ማለት ነው። አይዞሽ፣ ነው ኑሐሚን፣ ከዚህ በኋላ ማንም ሰው አያበሳጭሽም፣ እኔ ከጎንሽ ነው። ለመሆኑ ማነው ያበሳጨሽ? አምራናት እናንተ የተረገማችሁ መቼም ቢሆን ፈጣሪ ይቅር አይላችሁም። እሷም ቢሆን አይስታካላትም። አልገባኝም። ለነውም እያዘንሽለት ነው? ግን እኮ እኛ እዚህ ነገር ውስጥ ምንም አያገባ ነው አሁን ለምን እና ቤት እንደመጣ ነገር የኤሚ ሹፌሩ እኛ ነው የመጣሁት ምን መቼም ሆን ብላ አጥምዳት ነው አይደል ቆይ አንተ ግን ምን አይነት አውሬ ነው በእኔ ህይወት የቀለድክብኝ አይበቃህም አንድ ስህተት እኮ ነው የሰራሁት ነው ነው ያው ማንኛውም ሰው ሊሰራው የሚችል አንድ ስህተት ብቻ ለሱም ደግሞ ደጋግሜ ይቅርታ ጠይቄሻለሁ አመንሽም አላመንሽም የሁሉም መስዋዕትነት ከፍዬ እዚህ የመጣሁት እኮ ያንቺን ይቅርታ ለማግኘት ስለ ለጋሽሽ ስላንተ ሁሉንም ነገር እነግራችኋለሁ ምን ብለሽ ነው የምትናገር ፍቅረኛ የነበር ብለሽ ነው ለአባቴ የምትናገሪው አባቴው እኮ እዚህ ለምን እንዳመጣሽ እኮ የሚታወቅ ነገር እኮ እኔ ደግሞ እያለሁ የማንም ሶስት ሆኜ ማየት አልፈልግ እድሜ ላንተ አሁንማ ክንፏን የተመታች እርግብ ሆኛለሁ ሁኔታዋን ሁኔታውን አለባበሷን ነገር ስሯን ዝም ብዬ ሳይ አምራን ካንቺ ጋር መፎካከር እንደፈለገች ግልጽ ነው ያው አንቺን ለመምሰል እንጂ መሆን እንኳን የምትስለኝ አይመስለኝም እባክህን ኤርሚያስ ከዚህ ቤተሰብ ራቅ በተለይ ደግሞ ከዚህ አንድ ፍሬ ልጅ ራቅ እባክህ አንቺ ግን በጣም ትገርሚያለሽ ኤሚን እኮ ስለ አንቺ አንዳንድ ነገር ጠይቄያት ነበር እንደምትጠላሽ በጣም ግልጽ ነው አንቺ ግን ለጠላትሽ ማር ነሽ እና ምን አገባ ከዚህ በኋላ በማንም ተጎድተሽ ማየት አልፈልግም ቢገባህ እኔን ከአንተ በላይ እየጎዳኝ ሰው የለም እባክህ ለአባቴ ስል ኖርበት ከኔ ራቅ ብችል እኮ ምንኛ ደስ ባለ ግን ደግሞ ካንቺ ተነጥሎ መኖር ለኔ የማይታሰብ ነበር

አምራን ነው ዳድ። እሷ እና ያናገርኩት። ለመሆኑ የማን ልጅ ነሽ? ማለት የማን ዘር ነሽ? ቤተሰቦቼ ሁሉም በመኪና ደጋ ነው ያላኩት። ዘራቸውን እንጂ አሟሟታቸውን አልጠየቁሽም። እማ የታይ እንጂ ልጅቷን እኮ አስጨነሻት። ምንድን ነው ማለት? ጭራሽ ምንም አታወሩ እያልከን ነው። እኔ ግን የወንድሜን ፍቅረኛ ወድጃታለሁ። በጣም ደስ ትላለች። አመሰግናለሁ። ትንሿ። ምን አለ ዛሬ ሁሉም እንዳንቺ ሆነ። ቆይ መተዳደሪያሽ ምንድን ነው? ማለት ቤተሰቦች ትተውልሽ ያለፉት ንብረት አለ። የራሴ ቤት አለኝ፣ መኪናም አለኝ። በቃ ይሄ ብቻ ነው እማዬ። ሀብት እኮ ሰርተ ልናፈረው የምንችል ነገር ነው አይደለም እንዴ? አሁን እውነቱን ነው። በትዳር ውስጥ ሀብት ሁለተኛ ነገር ነው። ከዛ በኋላ ሶስተኛ ሊሆን ይችላል። ከዛ ፊት ግን ሊሟሉ የሚገባቸው ብዙ ነገሮች አሉ። አባዬ፣ ስለ ፍቅር ከሆነ እያነሳ ያለው በደንብ እንፋቀራለን፣ እንዋዳለን። ከዛ ውጭ ለእኔ መቀየር የሚስጥር እሷ ነች። በነገራችን ላይ የሚጠጣም ነገር እንዳይቆም እንድቀየርም ብዙ የምትገፋፋኝ እሷ ነች። ለምንድን ነው ሰሞኑን በጊዜ የገባው የቤት ውስጥ እያያችሁ ነው ያላችሁት? በእሷ እኮ እርዳታና በእሷ ኃይል እኮ ነው። እስኪ መጀመሪያ በደንብ ተዋወቁ አትቸኩር። እኔ ከዛ ፊት ግን ትንሽ ስራ ስላለች ልሄድ ነው። እንግዲህ አስፈቅድ። ችግር የለውም ፋዘር ማለት ጋሼ ነበር እኔም ትንሽ ስራ አለች። ልቤ እኮ ባፌ ልትወጣ ነበር። ቤተሰቦች ግን ምንም የሚወድዱኝ አይመስለኝም። ሲመስለኝ ወንድሜ ስለማሚና ስለአባቤ አልነገረሽም? ትንሽ ያካብዳሉ። እኔም ብቻችሁ ልተዋችሁ ይሰለኝ ቆይ ያችን ኑሐሚን ደግሞ ሆን ብላ ከኔ ለመብለጥ ብላ ነው አይደል እንደዛ ዘነጠ የመጣችው? አይ እኔ ነኝ ለባብሰሽ ቆንጆ ሆነሽ ነው ያልኳት እኮ። እኔን አባት ፊት ለማሳጣት ዲ አምራ ምን ሆነሽ ነው? ምን ነው ከምን የምታገናኘው? ቆይ እሻው መጸዳጃ ቤቱን አሳየኝ። ላይ ፎቅ እንደወጣሽ በስተግራ በኩል። ልከታልሽ? አያስፈልግም አንደኛው እንዳገት ወጣሁት። ወደፊት ደግሞ ምን ያለ አገት ጠብቀኛው። መቼም እንደዚህ የምታላዝኙ ያ ቅምጥሽ እዚህ ቤት ስለመጣ ነው አይደል? ያው ከሃዲ እኔ ሳይሆን እጅ ቀምጥ ነውሽ። ተይ እንጂ ስትማግጭ እኮ እጅ ከፍ እንጂ የያዝኩሽ መስሎኝ። ወይ ማን ያውቃል፣ አንቺ እራሱሽ ይሆናል በዘዴ እዚህ ቤት እንዲመጣ ያ ምን አልሽ? አንቺ ማትረኒ ምን ልትሆኚ ነው? አሁንም ቢሆን በዚህ ታሪክ ላይ ተጎጂዎቹ እኔና ናሁን ብቻ ነን። ለዚህ ነው አለፍ ነፈሽ ቤቱ ድረስ የመጣሽው። እኔ ምን ልታረጊ? ከዚህ በኋላ ምን እንዳይመጣብኝ ነው ወይስ አሁንም ከናሁን ፍቅር የያዘ ነው? የሱ ፍቅር ሳይሆን የገንዘብ ፍቅር ነው። ከዚህ በኋላ ስለ አባት አንድ ነገር ብትናገሪ እንገድ ሲሉ ነው

ምንነው ልጅቷ ወደ ቤቷ ሄዳ ነው እንዴ? እማዬ፣ ልጅቷ ስም አላት። አምራን ነው ስሟ። ቆይ ደግሞ ከቅድም ጀምሮ እያየሁሽ ነበር። ምንድንነው አልወድሻትም? ለምንድን ነው እንደዚያ ስትገለማምጫት የነበረው? እውነቱን ንገሬን ካልከኝ ምንም አልወደድኳትም። ተራ ሴት ነው የምትመስለኝ። ተራ ሴት እማዬ? ምነው ስሜቴን መናገር አልችልም? ይኸውልሽ፣ ስሜትሽን መናገር ትችያለሽ። በፍጹም ግን እንድትሰሪበት አልፈቅድም ለአንተ የምትመጥነዋን ቆንጆ ዘሯ የተባረከችዋን ሴት እኔ እራሴ ፈልጌ እድርሃለሁ። አንተም አባት የምትመርጧት ሴት ለዚህ ቤት ክብር አትመጥንም። እማ ስለ ቤቱ ክብር ሳይሆን ስለ ራስሽ ክብር ነው ሁልጊዜ የምታስብ። አዎ፣ በእርግጥ ስለ ክብር ይጨነቃለሁ፣ ግን ደግሞ ማንም እየጎተተ ያመጣትን ሴት ምራት ያድርጌ አልቀበልም። ቆይ ማን እንደሆነሽ በምን አወቅሽ? የፊት አውራሪ ማንደፍሮ ልጅ እኮ ነው። ጸጉረ ልውጥን እንዲሁ አይቼ ማወቅ እችላለሁ። እቺ ሲጀመር ያንቷ ምንም አይነት ወዝ የላት። ለነገሩ ተይው አባዬ ግን ታዲያ አባቴ የወደዳት ከሆነ የምታገባው የምታገበው ለምናችን ገረዳ አታገባትም። እማ ስለ ኑሐሚንም ቢሆን አነጋገርሽን አስተካክይ። እሷን ብትሆን የተከበረች ናት። አንቺም ሆንሽ ኤሚ ያደረጋችኋትን ነገር ሰምቻለሁ። ትክክል አይደላችሁም በፍጹም። ሰው እንዴት ከትልቅ ዘር ተገኝቶ ትንሽ ቦታ ይውላል? አንተም ሆን ከአባትም ማፈሪያ ናችሁ ማፈሪያ። ይመስለኝ ምሳ ግዢ አልተሳካም ነው። ቆይ እንዴት አድርገህ እዚህ ቤት መግባት ቻልክ? አይዞሽ፣ አንቺን ፈልጌ ሳይሆን ፍቅሬን ፈልጌ ነው የገባሁት። ለማንኛውም ተገናኝተን ማውራት ያለብን ይመስለኛል። የጨረስ መስሎኝ፣ እኔ ግን ገና የጀመርን ያክል ነው የሚሰማኝ። አልገባኝም። መቼስ አሁንም እንደ ድሮ ፍቅር ምናምን እያልሽ እንደማትጃጀ ተስፋ አለኝ። አንተም ብትሆን ኑሐሚንን ወደህ ሳይሆን በሷ ለመጠቀም ፈልገን የመጣኸው። ምን ያክል ገንዘብ ወዳድ እንደሆንክ ከእኔ በላይ ማንም ሰው የሚያውቅ ይመስለኛል። አንቺ ስራት ሽን የፍቅር ሰው ነኝ ብለሽ ነው የምታስበው? ልታመኝም ላታመኝም ትችላለ። ግን በጣም መልካም። ምን? አይ ምንም፣ ዝም ብሎ ነው እንደተናደጄ። ምን ሆነሽ ነው? ሲጀመር ነው። ይሄ ልጅ እዚህ ግቢ ከመግባቱ ጀምሮ ምንም የተመቸ ነገር የለም። እሺ፣ በቃ አሁን እንውጣ፣ ብዙ የምናወራው ነገር አለ። እማዬ፣ አንወሻሽና የወንድሜ ፍቅረኛ አልወደድሻት አትማር ግድ የለም። በቅርቡ ስለሷ ሁሉን ነገር ማጣራት ይሆናል። ምናልባትም ልክ መሆኔና መሳሳቴ እዛው ይረጋገጣል።

ከዚህ በኋላ አንቺን መጉዳት ሳይሆን አንቺን ደጎዶሽ ያሰቡ ሰው በራሱ ለእኔ ቀንደኛ ጠላት ነው። ይህን የማይረባ ወሬ ከዚህ ምጣው። ኗሚ ይልቅ ላይ ኩን ለእኔና ለአንቺ ሹፌር ቀጥር ያለው ምናምን እያለ ነበር። አዎ፣ በእርግጥ ለእኔ የተቀጠረው ያው፣ ግን አንቺም ሹፌር ስለሌለሽ አንቺንም ስራ ደርቦ ይሰራል። ይህን እኔ ማወቅ የለብኝም። እናንተ ማን ወሳኝ አደረጋችሁ? ማሚ ማወቅ አለብሽ እኮ። ግን ልጅ ጥሩ ልጅ ነው ወጣት ነው። አዎ፣ እርግጠኛ ነኝ ቆንጆ ነው። ለምን ጠየቅሽ? በሽጥሬ በፊጥር ንልጠወቅ በነገራችን ላይ አመዳን ዛሬ ገጠር አለች። በእርግጠኝነት አንቺ እንዴት መጉዳት እንደምትችል ልታማክር፣ ምናልባትም ደግሞ እኔና ናሁምን እንዴት ማጥፋት እንዳለባችሁ ልታሴሩ ይሆናል። ፕሊስ ማ እንደዛ ብናስም ለአንቺ መናገሩ ልማስፈልግ የእናንተን ሴራ መውጣት አይቀርም። ምናልባት ኤሚ ጠላት የልቶን ትችላለች፣ ግን ደግሞ መቀለጃ ስታደርጋት ቆሜ ማየት አልችልም። አልችልሽ። ከዚህ ች ማትረባ ልጅ ጋር ምን ታደርጋለህ? ምን ነው ትንሽ የተበሳጨሽ ትመስያለሽ። ምን ይነህ እናበሳጫለሁ። ስትናደጂማ እንደዚህ የምታምሪ ከሆነ ሁሌ ነው የማበሳጨ። ቆይ ምን እያለች ነው? አረ ምንም ያወራነው ነገር የለም። ትንሽ ስለአንቺ ቤተሰብ ነው የጠየኳት። እኔ አለሁ አይደል እንዴ? ይቺን ገረድ ምን አስጠይቀህ። በጣም ይቅርታ። ግን ከዚህ ልጅቷ እንደዚህ ደስ ይለኛል። ኤክስኪውዝ ሚ ጭራሽ ለዚች ልጅ ጥብቅና ልትቆም ነው ቆይች ልጅ ግን ወንድ ሁሉ ምን እያስነካች ነው ይልቅ ማደርስ ቦታ አለ እንዴ እማዬ ልትተዋወቅ ትፈልጋለች ለምን ለምን ማለት ምን ማለት ነው የእሷ ሹፌር አይደለ እንዴ ለማንኛውም ሳሎን እየጠበቀች ነው ከዛ በኋላ አብረን የሆነ ቦታ አብረን የሆነ ቦታ እንሄዳለን እሱማ ሹፌርሽ አይደለ ብቻሽን ጥዬሽ የት እሄዳለሁ ብለሽ ነው ዛሬ ጓደኞቼ ቀውጢ ደይ ፓርቲ አላቸው ሚስጥር ጠባቂ ግን መሆን አለብን ችግር የለውም አባትሽ የተወሰረ ከት ብለው ከጠየቁኝ ላይብረሪ ነው ይችላል እንጃልኛል ይዘፋኛ እንዳንተ አይነ ሹፌር ቀጥሬማ፣ ከዚህ በላይ መባለግ የማይቀር ነው። ለማንኛውም ማሚ እየጠበቀች ነው። ኑሐሚን፣ እንደዛ እየተናገርሽብኝ እስከ መቼ እንደምታገሰሽ አላውቅም። ለቀደ ግን በደምብ ታስፈልግኛለሽ። ታውቃለህ ከእናት በላይ ያበሳጨችኝ ያቺን ኑሐሚን የሚሏት ክፉ ሴት ናት። ቆይ ቆይ ቡብ አልገባኝም ልብሷን ቀይራ አመጣቷ ከሆነ ክፋቱ እኔ ነኝ። ልብስሽን ቀይረሽ ነው ያልኳት። አረ ቆይ አንቺ፣ እንደዛ በዛ ሰዓት ሲያበሳጭሽና ሲያነጫንጭሽ የነበረው የእሷ ወይሷ፣ ልብስ ቀይሮ እዛ ብቷ ላይ መምጣት ነው። ከዚህ በኋላ እዛ ቤት በተደጋጋሚ መሄድ አለብኝ ይመስለኛል። እናትና አባትን በደንብ መታዋወቅ አለብኝ። አንዴ ከመጣሽ አይበቃም። ምን ነው ድጋሚ እዛ ቤት እንዲሄድ አልፈለክም? እኔ እንደዛ አላልኩ። ሌላውና ዋንኛው ነገር ያቺ ልጅ ከዛ ቤት እንድታስወጣልኝ ፈልጋለሁ ብቻ አሁንም ስለ ኑሐሚን እያወራሽኝ እያወራሽ እንደ ነው አላምናት። አንተን የምትቀማኝ እየመሰለኝ ነው። ቆይ ዝም ብሎ መቀማት አለ እንዴ? አንተ ምንም የገባህ ነገር የለም። ቆይ ምንን ያልገባኝ? በእርግጥ አባዬ እዛ ቤት እሷት መጥቷል። የጓደኛው ልጅ ነች የባለውለታው። ታዲያ እሷ እዛ ቤት ስለመጣች እኔ ከእሷ ፍቅር ይዘኛል ማለት ነው? እንዴት ነው የምታስቢው አንቺ እንዴ? ቆይ እሷ ቀድማ ብይዛትስ፣ ይህ ዛታ ምን አስጨነቀሽ? ደግሞ ኑሐሚን እንደዚህ በቀላሉ ፍቅር ሚዛት ልጅ አይደለች። አሃ አንቺ ነሽ በየሜ ደግሞ ደቂ የምትወጂ እያልከኝ ነው። ኧረ እባክሽ አምራን እንዴ፣ ገና ከአሁኑ ኮሳቱን ሽብኝ። ምን ሆነሻል? ትሰማኛለህ? አንተን ማንም እንዲቀማኝ አልፈልግም። ያም ከሆነ ግን በሬሳ ላይ ተረማምደው ነው የሚሆነው። አሁን ከሬሳ ጋር እዚህ ምንም ያገናኝ ነገር አለው እንዴ? ቆይ አንተ ለምንድን ነው እንደዚህ ነገሩን በቀላሉ የተመለከትከው? ምክንያቱም ይሄ ነው ኑሐሚንን በተመለከተ ምንም የከበደ ነገር ስለሌለ ነው። በእርግጥ ልጅቷ በጣም ታሳዝነኛለች እኮ። ድሮም እኮ እንደዚሁ ተብሎ ነው የሚጀመረው። ምንድነው? እንደዛ ተብሎ የሚጀመረው? ቆይ አሁን ለምን እኔን ከምታስለፈልፈኝ፣ ያቺ ልጅ ከዛ ቤት ለምን አታስወጣትም? ለምን ብዬ ነው ኑሐሚንን ከዛ ቤት የማባራት። እርግጠኛ ነኝ አንተ ስላዘዝካ ሳይሆን ሆን ብላ እኔን ለማበሳጨት ነው ያንን ልብስ ለብሴ መጣችሁ። አረ በለው አሁንም እዛ ልብስ ላይ ነሽ። ያንተን ትኩረት ለመሳብ ብላ አደል ያንን ቀሚስ ለብሰ ይመጣችሁ ቅናቱ ነው ማለት ነው፣ እንደዚህ እያደረገሻለሁ። እንደዛ ከሆነ ግን ደስተኛ ነኝ። በምኑ ነው ደስተኛ የሆንከው? የምትቀና ሚስት ስላለኝ። የእኔ ቆንጆ፣ እንደዛ ቢሆንም ግን እኔን ካንቺ የሚነጥልኝ ማንም የለም። የምወደውም የማፈቅረውም ልቤ ላይ ያለሽው አንቺ ብቻ ነሽ። እሺ ይዤው መጥቻለሁ ማን ነበር ስም ነው ያልከኝ ኤርሚያስ ለመሆኑ ትሄዳለህ አዎ አለው አጎቱ አባዬም ስለዚህ ነገር ያውቃል እሱ አፍ ለውም ሚ እንዳለች ካስፈለገ ቅርታ አንዴ

ገብቷልዋል? በእውነት አልገባኝም። ስራህ ላይ ብቻ ተኮር። ሌላ ነገር ማሰብ አደጋ ሊፈጠርብህ ይችላል። ለሱ እንኳን አያስቡ እመቤቴ እመቤቴ የሚለውን ተውና፣ ወይዘሮ ዝናሽ። እሺ፣ ወይዘሮ ዝናሽ። ታውቃለህ፣ እንደውም ሳስበው ለልጅ ሌላ ሹፌር መቅጠር ሳይኖርብኝ አይቀር። አልገባኝም ከስራህ እያበረብ ነው? የእኔ ብቻ ሹፌር እንድትሆን ስለምፈልግ እሺ በቃ እንዳሉኝ መሄድ ይችላል። እንዴት አይነት ቀልብ የሚስብ ወጣት ነው። ልጅ ቷን አወካት። ከነቤቷ ወጣ። በደንብ አላያትም እንዴ? በጣም ጥሩ ልጅቷ። አምራን ትባላለች። ይሁን። የምትሄድበትን የምትገባበትን እግር ለእግር ተከታትለ በፎቶ አስደግፈ ማስረጃውን ላከ። በፍጥነት ተከታተላት። አዎ፣ በደንብ አድርገህ ተከታተላት። አዎ፣ እሺ፣ ቆይቼ እደውልላለሁ። ና ና ና ና! እንዴ! ዛሬ ደግሞ ማን ነው፣ ስርዓት አስተምሮ ይላክብኝ? ያው ለኔ መቀየር ሚስጥሩ እኮ እጮኛ ያለች የወደፊት ምራትህ ማለት ነው። በነገራችን ላይ እንዴት አገኛት? እንግዲህ ጥሩ ሚስት ትመስላለች። የምርህ ነው ዳድ? ሙሉ ለሙሉ ግን ለመፈብ ትንሽ ይቀራታል። ካንተ መስማቴ አንድ ነገር በጣም ደስ ይላል። እናትህ ግን የወደደቻት አይደል መሰለኝ፣ አስር ጊዜ በንቀት ቆረጣ አድርጋ እየተመለከተቻት ነበር። ኧረ ችግር የለም ዳድ ማየን የማሳመን አቅጥ ልጄ ሁሌ ጊዜ እነግርሃለሁ፣ ቸኩል ያደረጉት ነገር ውጤቱ አያምር። ትግስት ነው። ከአምራን ጋር እኮ ዛሬ አይደለም ትውውቃችን ብዙ ቆይተናል። ማጥናት የሚገባኝን ያህል አጥንቻታለሁ። እመነኛ አባዬ፣ ለኔ የምትሆን ትክክለኛዋ ሴቶች አምናለሁ። በጣም ነው የማመሰግነው ዳጅ። ስለዚህ በቅርቡ ሽማግሌ ቤተሰቦቿ ጋር ላክ ማለት ነው። ቤተሰብ የላትም አላልክም ነበር። ማለቴ ዘመዶቿ ጋር። ለዚህ ኮኗት ቸኩል የምል ልጅቷ ጥሩ ልጅ ትሆን እንጂ ሁሉ ነገር እጨርሰዋለሁ ዳድ። በእውነት እንዴት ብዬ እንደማመሰግንህ አላውቅም። በጣም አመሰግናለሁ። ለምንድን ነው የምታመሰግንኝ? ድሮም ለአንተ እኔ እኮ መልካም ሴት ተመኘሁልህ እንጂ የግድ መዋሚን ካልሆነች እኮ አላልኩም። አውቃለሁ ዳድ። መዋሚንም እኮ ጥሩ ልጅ ነች። ጥሩነቷን በፍጹም መከራ አልፈልግም። እርግጠኛ ነኝ እኔ ከመረጥኩልህ አንተ የመረጥካት የተሻለች እንደምትሆን አልጠራጠርም። አንድ ስራ ልሰጥ አስቤ ነበር ምንድን ነው የሆነ ሰው በደንብ እንድትከታተሉልኝ እፈልጋለሁ ማን ዛሬ ቀላይ ቤት ለምሳ መጥታ የነበረችው የልጄ ፍቅረኛ ምን ደነገጥክ ምንም ምንም አይደለም